ዘፈንና ዘመን ዘፈንና ዘመን ዘመኑ የሰባዎቹ መጀመሪያ ነው። በአሥራዎቹ ዕድሜያቸው ውስጥ የሚገኙ ሁለት አዳጊ ወጣቶች በአዲስ አበባ በቀበሌ ኪነት ተሳትፎ ሲያደርጉ ተገናኙ። የሙዚቃ ፍቅራቸው ጽኑ ነበርና የልጅነት የሙዚቃ ሞከራቸው ከቀበሌ ኪነ ተሳትፎ እስከ ታላቁ የአሜሪካ በርክሌ የሙዚቃ ትምህርት ቤት አደረሳቸው። ከትምህርት በኋላ ጥቂት ሙዚቀኞችን ጨምረው የመሠረቱት ባንድ ዝናው ገናና የሆነና የአሜሪካ ጋዜጦችና የሙዚቃ ወዳጆች ከፍ ያለ አድናቆት የቸሩት አልበም የሚሠራ ስብስብ ሆነ። እነዚህ ሁለት ነፍሳቸው ከሙዚቃ የተገመደ ታላላቅ ሙዚቀኞች አበጋዝ ክብረ ወርቅ ሽዮታና ሄኖክ ተመስገን ይባላሉ። ዝነኛው ቀዳሚ ባንዳቸው ደግሞ አድማስ ባንድ። ጭብ ያሰማናችሁ የሰማንያዎቹና ዘጠናዎቹ መጀመሪያ ድንቅ ሙዚቃዎች ውብ የሙዚቃ ቅንብር የተሠራው በአድማስ ባንድ ነው። ከፖፕ ሙዚቃ አልፈው የሠሯቸው የጃዝ አልበሞቻቸውም በኢንተርኔት ብዙ የሚፈለጉና የተሸጡም ሆነውላቸዋል። ከአርባ አንድ ዓመት በኋላ የባንዱን ስም ይዘው ግሩም የመድረክ ጨዋታ ከሰሞኑ በዓለም አቀፍ የጃዝ ቀን መነሻ አዲስ አበባ ላይ አቅርበው የአድማስ ባንድን ትዝታዎች ዳግም ቀስቅሰዋል። የዕለቱ ዘፈንና ዘመን ዝግጅት አድማስ ባንድንና በድንቅ ቅንብር የሰጡንን አልበሞች በምጥን ማስታወሻ ይቃኛል። ፍቅር ውስጥ ያሉ ወጣቶች ውጥን ነው። ዋና መሥራቾቹ አበጋዝ ክብረ ወርቅ፣ ሽወታና ሄኖክ ተመስገን የተለያዩ የሙዚቃ ባንዶች ውስጥ ተሳትፎ ካደረጉ በኋላ የእነርሱን የሙዚቃ ጣዕም የያዘ ኤክስፐሪመንታል ሥራ መቀመርን ሲያስቡ አድማስ ባንድ ተወለደም። በጅማሮ ወቅት የሙዚቃ መሣሪያዎቹም ሆኑ የቅጅ ጥራቱ ያልተራቀቀበት ባንድ ነበር። እንዲያም ሆኖ ከልብ ከመነጨ የሙዚቃ ፍቅር ሐሳብና ጨዋታን በማምጣቱ ብዙ ጆሮና ስሜትን መያዝ ቻለም። አድማስ ባንድ ለመጀመሪያ ጊዜ ያቀረበው ሥራ ሰንስ ኦፍ ኢትዮጵያ የተሰኘው የጃዝ ስሜት ያለው ግን ከሌሎች ብዙ ስልቶችም የተቀየጠ በመሳሪያ ብቻ የተቀናበረ አልበም ነበርም። የኢትዮጵያ ሙዚቃ ቃና ከያን ጊዜው ሲንቴሳይዘ ድራም ማሽን ኤሌክትሪክ ጊታር ተዋህዶ አዲስ ጣዕምን ያስደመጠ አልበም ነው የዚህ አልበም ዋና አቀናባሪ አበጋዝ ክብረ ወርቅ ሽዮታ ሲሆን ቤዚስቱ ሄኖክ ተመስገን ኪቦርዲስቱ ቴዎድሮስ አክሊሉና ድራመሩ ዮሴፍ ተስፋዬ የየሙያቸውን ጥበብ በአልበሙ ተጫውተዋል ስምዖን በየነ በድምፅ ተሳትፏል አስታውሳለሁ ውድ እናቴና አንቺ ባለጋሜ ከአልበሙ የመሳሪያ ጨዋታዎች መካከል ይጠቀሳሉ። በፈረንጆቹ 1984 ለአድማጭ የቀረበው ይህ አልበም በወቅቱ ከ2000 ኮፒ በላይ አልታተመም። የሽያጭ ዋጋውም የተጋነነ አልነበረም። ስራው እንደ ወይን ጣፍጦ አልበሙ በኢንተርኔት ሲፈለግ ያየው ፍሬድሪክስበርግ ሪከርድስ የተባለ አሳታሚ ከአስራ አራት ዓመት በኋላ ዳግም አሳትሞ የዛሬ አምስት ዓመት ገደማ ለዓለም አሰራጭቶታል። ዋሽንግተን ፖስት ጋዜጣን ጨምሮ በርካታ የሚዲያ ውጤቶችም ይህን ባለ ልዩ ቃና አልበም አስመልክተው ዘገባዎችን ሰርተዋል። አድማስ ባንድ ሌላኛው የመሳሪያ ብቻ ቅንብር አልበም እንዲጎሰን የተባለ ርዕስ ያለውና ሙያተኞችም ብዙ ዕውቀት ካካበቱ በኋላ ብዙ ጥበብና ልፋት ያፈሰሱበት ሥራቸው ነው። አድማስ ባንድ በተለያዩ ቀለማት ሙከራዎችን እያደረጉ ካበለጸጓቸው የራሳቸው የባንድ የመሳሪያ ጨዋታዎች በተጨማሪ የአንጋፋና ወጣት ድምፃውያንን አልበሞች በመቅዳትና የመድረክ ጨዋታዎችንም በመሥራት አሻራቸውን አትመዋል። በተለይ በኢትዮጵያ ዘመን አቆጣጠር ከሰማንያዎቹ አጋማሽ እስከ ዘጠናዎቹ አጋማሽ የሰሯቸው ውብ ቅንብሮችም አሁንም ድረስ በፍቅር የሚደመጡ የግሩም ቅንብር ማጣቀሻዎችና ምሳሌ አልበሞች ናቸው። የቴዎድሮስ ታደሰ የ1989 ስጦታ የሆነው ዝምታ አልበም የአድማስ ባንድ ውብ ቅንብር፣ ዘመናትን ተሻጋሪ ስራቸው ነው። ከባንዱ አባላትና ድምፃዊው የመነጩ የቅንብሮቹን ሐሳቦች በዋናነት በማቀናጀት የመሪነት ሚናውን የተወጣው አበጋዝ ክብረ ወርቅ ሰፊ የፈጠራ ነፃነት ተሰጥቶት የተሠራ አልበም እንደሆነ ያስታውሳል። የአድማስ ባንድ አባላት ሄኖክ ተመስገንና ፋሲል ውሂብ እንዲሁም አሜሪካውያን የድምፅ ቅጅ ኢንጂነሮችና ኤክስኪዩቲቭ ፕሮዲሰሩ አማን አድነው ለአልበሙ ግዝፈት ሚናቸው ከፍ ያለ ነው። በኪራይ አግኝተውት አልበሙ የተቀዳበት ዘመናዊ ስቱዲዮም ለድምፁ ጥራት አስተዋጽኦ የጎላ ነበር። የአልበሙ ዋና የግጥም መሀንዲስ ዓለም ፀሐይ ወዳጆ ደግሞ ለሐሳብና ቃላቶች ሀብተዋ ትመሰግናለች። የአልበሙን መጠሪያ ዝምታ ጨምሮ ግርማ ሞገሴ፣ ቀረሁኝ ተክዤ ዓይኔ መጣሽ መለኛ በጉድ የወጣሁና ሌሎች የአልበሙን ዘመን ተሻጋሪ ሙዚቃዎች በቅንብር ሥጋ ያለበሰው አድማስ ባንድ በዚህ ስጦታው ሁሌም ይወሳል። የሀገር ናፍቆትና ፍቅር ጉዳይ ሲነሣ ቀድመው ከህሊናችን ድቅን ከሚሉ ሙዚቃዎች መካከል የነዋይ ደበበ ሀገሬን አልረሳም የተሰኘ ዘፈን አንዱ ነው። ከዚህ ዘፈኑ በተጨማሪ በበረሃው አውሎ ንፋስ እስከ መቼና ተውኝ የተሰኙት ዘፈኖቹን ሙዚቃ የማልበስ የቅንብር ሥራ የሠራው አድማስ ባንድ ስሙ የተያያዘው ከዚህ ውብ አልበም ጋርም ነው ከዋና አቀናባሪዎቹና የባንዱ መሪዎች አበጋዝና ሄኖክ በተጨማሪ ግርማ ወልደ ጊዮርጊስ በሳክሶፎን ፋሲል ውሄብ በቤዝ ጊታር አልበሙን አሳምረዋል። ድምፃዊት ሀመልማል አባተን በሕዝብ ልብ ውስጥ ካስቀመጧት ሥራዎቿ መካከል ዘመን ተሻጋሪ ሁለት አልበሞቿ የአድማስ ባንድ በሙዚቃው ነፍስ የሰጣቸው በረከቶች ናቸው። የ1986 እርምህን አውጣና የ1989 እርሳኝ የድራም ጊታርና ሌሎች መሳሪያ ድምፆች የየራሳቸውን ስፍራ ያለ ሽሚያ እንዲወስዱ የተደረገባቸው የእርምህን አውጣ አልበም ዘፈኖች ቀለል ያለ የድምፅ ኅብራቸው መሳጭ ነው። ይህን የቅንብር መልክ በየዘፈኖቹ መግቢያዎች ላይ እንሰማለን። ወይ ደረቱ፣ ብቸኛ ናሽብል ሽሩባይና ኦሮምኛው አንያዲንኪያ ይህን ማሳያ ዜማዎች ናቸው። የ1989 እርምህን አውጣ የኤክስፐሪመንታል ፈጠራ ድምፆች ጭምር የተሰሙበት አልበም ነው። አታለለኝ የመውደድ ቁጣና እርሳኝን ማሳያ ቴም ፍቅር ነውና ገላህ ለምደወይ የአልበሙ ውብ ቅንብር የተሰራላቸው የአድማስ ባንድ ሥራዎች ናቸው። ወደው ከተመኙት ሰው መኖር ሕይወት መች ፈቀደ፣ ካለው ጋር መላመድ እምቢ አለኝ ልቢያን ተካሄደ። በዘመናዊ አዘፋፈኑ ከሕዝብ የተዋወቀውን ዳዊት መልሰን በዚሁ ስታይል የበለጠ አድምቀው ያሳዩት የአድማስ ባንድ ሙዚቀኞች ሎተሪ በተሰኘው አልበሙ ውብ የቅንብር መልኮችን አስደምጠውናል አትንኩኝ የኔ ሸጋም የምሽት ኮከብ የተሰኙትን ዘፈኖች መግቢያ ብቻ ሰምቶ የቅንብሮቹን ከፍታ ማጣጣም ይቻላል አትንኩኝ ኧረ አትንኩኝ ማለት ይቅርብሽ ተፈቃሪ ከሆነሽ የትምላንታ መልጂ አንቺ የኔ ሸጋ

የአድማስ ባንድ አሻራ በያንድ ጊዜዎቹ ወጣቶችና የመካከለኛው ዘመን ሙዚቀኞች ብቻ እየተገደበ አይደለም። የዓለማየው ሸቴ የቆዩ ሥራዎች በድጋሚ የተሠሩበት በቤስት ኦፍ ዓለማየው ሸቴ እንዲሁም ከተሾመምትኩ አልበሞች መካከል ተሾመምትኩ መምትኩ ኤንድ ሂስ ኤክስፒሪየንስ የአድማስ ባንድ አሻራ አለባቸው። የዓለማየሁ ፍልቅልቄና ይኸው ደረትሽ ነው የተሾመ ምትኩ አንቺን ነው በአልበሞቹ ውብ ቅንብሮች ከተሰሙባቸው ዘፈኖች ውስጥ ናቸው። በተለያዩ ጊዜያት ተጨማሪ ሙዚቀኞችን በማከል በርካታ አልበሞችን የማቀናበር ስራን በአድማስ ባንድ ስም የሰሩት ዋና መስራቾቹ አበጋዝ ክብረ ወርቅ፣ ሽወታና ሄኖክ ተመስገን በየግል ባቀናብሯቸውና ፕሮዲውስ ባደረጓቸው ተወዳጅ አልበሞችም ስማቸውን አስጠርተዋል። እጅግ ሰፊ ከሆነው የአድማስ ባንድ የሙዚቃ ጉዞ ውስጥ ጥቂት አልበሞችን ማሳያ አድርጎ አጭር ቅኝት ያደረገው የዘፈንና ዘመን ዝግጅት እዚሁ ላይ ይቋጭ። ቅኝቱን ያዘጋጀልን ዮሴፍ ጥሩነህ ለስንብት የኩኩ ሰብስቤን ድግሴ ፍቅር ነው ጋብዟቸዋል።